እንዴት ናችሁ? ለብራና ትንሣኤው በዓል በሰላም አደረሳችሁ እያልን ዛሬ ደግሞ የመጣነው ቤዚን ፕራንክ ልናደርጋት ነው። ቤዚን ውሃ እዛ ውስጥ ነች፣ እየተቆንጀች ነው። ምሳሌም በላ ነው። ወደ ቤት እንኳን የምንሄድ እንደ አይመስለኝም እንጂ ድገት ሃሳቧን ካመጣች ነው እንጂ ቤት የምንሄድ አይመስለኝም። እዚህ ቡናችን አፍርተን ምናምን ለጥ ነው። ምንም ነገር የለም፣ ልብስ አላሰራንም፣ ምንም የለም። ብቻ ግን ሁሉም ሄደዋል። ባሴም የለም፣ ጽጉም የለችም። እና አሁን የምናደርግ ታውቂያለሽ ስሙ ከነስ ፊት ነው እንትን እናደረጋለን። ዶሮ ወጥ አለ ስጋ ምናምን እሱ ደብቀ ከዛ ሁሉንም ማውጣው ወይም የሚጣቆጭ አድርገን ዛሬ በቃ በዚህ ነው የምናደርገው፣ የለንም ምንም አላየች ጭራሽ። ማታ አምሽታ ነው የመጣችው። እኮ ጠዋት ነው የሰራሁት። ግን ድንገት ገብታ ወይነ ጭራሽ አንድ እና እስከ መጨረሻው አሪፍ ፍራንክ እንደሚሆንልኝ አውቃለሁ። ተማምናል ብናስብት እያሸተተች እና ይሳካልኛል ብዬ አስባለሁ። እስከ መጨረሻው ዩቲዩብን ተከታተሉ። እስከዛ ድረስ አብራችን ቆዩ። ስሙ ጭራሽ እንደበቅ ስንባል ጥብስ እየሰራች ነው። አታምሩም? ስሙ ቅመምን እናድርገው የተሰራልን እዩ እስቲ እዩ ጽጉ። በነገራችን ላይ በዶሮ ሙ አትታማ ማርያምን እናስገባ። ኧረ ከዛ በቃ ስጋው ምናምን እንደባብቅ ከዛ እኛ ቡና እናቀራርብ የለማ እዛ ውስጥ ምንድን ነው ወጥ ያለው ኖርማል ወጥ በቃ እሱ ነው የምናቀርበው አይ በቃ ዶሮ የለም ተብሎ ተቁላልቶ ቁጭ ብሏል እንላፋለን እንደ ሁሉ አንድ ስጋ የሚቀር የለም እናፈላለን እናቀራረብ ነው በቃ

በቃ ማት በቃ ስለ ብዙ ነገር ስላያለ ማለት ነው። በጣም ብዙ ነገሮች የሆነ ደብሮ ምናምን ነገር ምን ተሰማሽ ምናምን? ምን ተሰማሽ? እውነት በጣም ደስ ይላል ማማዬ። እንዴት ነው እስቲ ለቤተሰቦቻችን መልካም ምኞት ተመኝ እ በእውነቱ በጣም ደስ ብሎኛል። ጌታን ከልቤ ነው በጣም ደስ ብሎኛል እና ሁላችሁም እንኳን አደረሳችሁ። መልካም ትንሣኤ በዓሉ ይሆንላችሁ። ለመልእክት ክርስቲያን እና ተከታዮች በሙሉ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። በውጭም በሀገር ውስጥም ያላችሁ ባለን እንደኛ ፏብላችሁ ተታከሙ። እግዚአብሔር ይፍቀድላችሁ።